ከፋራ አለበት ከፋራ የሌለውበትና ያለበትን አይተናል። አሁን ከፋራው ምንድነው ነው ሰዎች ብዙ ጊዜ የሚሳሳቱት ከፋራው ላይ ነው። እንዴት ዘሎ አንዳንድ ሰው ወደ መጾሙ ይሄዳል ሶስት ቀን። ይሄ ትክክል አይደለም። ምክንያቱም ከዚህ ከመጾም በፊት ሶስት ነገሮች አሉ። ከነዚህ ከሶስቱ መርጦ አንዱን ያደርጋል። እነዚህን የማድረግ አቅም ከሌለው ማለትም ቁሳዊ ገንዘብ ከሌለው ከነዚህ ሶስቱን አንዱን የመምረጥ አቅም የገንዘብ አቅም ከሌለው ምን ያደርጋል? ወደት ይሄዳል? ወደ ጾም ይሄዳል። እነዚህ ሶስቱ ምንድናቸው? አንደኛ፣ አስር ምስኪን ማብላት ወይ ደግሞ ምርጫ፣ ሁለተኛ ምርጫ ከነዚህ ከሶስቱ አንዱን ይመርጣል ብለናል። አስር ምስኪን ማብላት ወይ አስር ምስኪን ማልበስ ወይንም አንድ ሙዕሚን የሆነች ባሪያን ነፃ ማውጣት። አሁን ባሪያ ማውጣቱ ይቅር፣ ውድ ነው፣ እንደገና ደግሞ አይገኝም ሲጀመር። አሁን ማልበስና ማብላትን የቀረን ሁለት ነገር እሺ፣ የትኛው ነው የሚቀለው? ማብላቱ ነው የሚቀረው። አስር ሰው ከማለብስ አቅሙ ካለህ አድርግ። ጀዛከላህ ኸይር። አላህ የጀዛ ኸይር ምንዳ ታገኝበታለህ አላህ ዘንድ። አስር ሙስሊም ምስኪን ታለብሳለህ። ጠይብ፣ አልችልም። አስር ምስኪን ማብላት ትችላለህ? አዎ፣ ትችላለህ። ብዙዎቻችን እሱ እንችለዋለን። ስለዚህ አስር ምስኪን ነው የምታበላው ማለት ነው አሁን ድሃ ነው፣ ሙልጫ አለ ድሃ ነው። አስር ምስኪን ሊያበላ ይቅርና ሁለት ምስኪን የሚያበላ የለውም፣ ለራሱ ብቻ በልቶ የሚውለውን ያለው። ይሄ አይነቱስ ምን ያደርጋል? ይሄ አይነቱ የሚያደርገው ምንድን ነው? ወደ ጾሙ ይሄዳል ማለት ነው። ምክንያቱም የማብላት አቅም ስለሌለው፣ ጠይብ ምንድን ነው የሚያበላው? አብላ ሲባል አስር ምስኪኖችን አንድ ጊዜ የሚያጠግባቸው ምግብ፣ ለምሳሌ ምሳ፣ እያንዳንዳቸው ምሳ ያበላቸዋል። ሰብስቦ ይሁን ለየብቻቸው ይሆን ወይ ደግሞ ያልበሰለ እህል ያልበሰለ እህል ጥሬ እህል ማለት ነው። ለምሳሌ ስንዴ ይሁን፣ ጤፍ ይሁን፣ ገብስ ይሁን፣ አጃ ይሁን በአካባቢው እሱ ይሄን ከፋራን በሚያወጣበት አካባቢ የሚበላ የምግብ አይነት ምን ያደርጋል? ለእያንዳንዳቸው አንድ ኪሎ ተኩል አንድ ኪሎ ተኩል አንድ ኪሎ ተኩል ይሰጣቸዋል። ለአስር ምስኪኖች ማለትም አስራ አምስት ኪሎ ለምሳሌ አንድ ለአንድ ቤተሰብ ቢሰጥ አስራ አምስቱን ኪሎ ሙስሊም የሆኑ ቤተሰቦች አስራ አምስቱን ኪሎ ቢሰጥ ይቻላል። ስለዚህ በዚህ አይነት ከፋራውን ከፈለ ማለት ነው። ጀዛኩሙላህ ኸይረን ባረከላህ ፊኩም ከፋራ የሚወጣው በዚህ አይነት ነው። የሚወጣውም አይነት ይሄ ነው። ይሄንን መክፈል ያልቻለ ነው የሚጾመው። ነገር ግን ዘሎ ሄዶ ቢጾም አቅሙ ያለው ትክክል አይሆንምና ከፋራውን ክፈል እንለዋለን። አስር መስኪን አብላ እንለዋለን። አላህ ሱብሓነሁ ወተዓላ አላህ እንዳን ወሕፈዙ አይማነኩም መሀላዎቻችሁን ያዛርጉ፣ ተጠባበቁ ብሎናል። አላህ ሱብሓነሁ

በአላህ እንጂ በምንም አይነት ጠይብ፣ ወረበል ከዕባ እያለ ምላል አንዳ ችግር የለውም። በከዕባ ባለቤት በሆነው በከዕባ ጌታ በሆነው በአላህ ወረበል ሙስሐብ ወረበል ቁርአን ቢሎ ይህም ችግር የለውም። ምክንያቱም በአላህ የቁርአን ባለቤት በሆነው በአላህ ነው ያለው፣ የከዕባ ባለቤት በሆነው በአላህ ነው ያለው ብሎ የማለት ስለሆነ ይሄ ችግር የለውም። ነገር ግን